ስለዚህ ይሄ ነው ብዙ ጊዜ ችግራችን ያለው እና፣ አበሻ በቀላሉ ገንዘብ አገኛለሁ ለምትሉ ሰዎች ግርላክ ማንም በቀላሉ ገንዘብ እዚህ ምድር ላይ የሚሰጥ የሚያገኝ የለም። አሁን እንትና ገንዘብ ያገኘ ታኩሬ ገንዘብ ያገኘ የሚመስላችሁ ብዙ ሰዎች አላችሁ። ያንን ሽቶ ለመግዛት ወጪ ነው ያወጣው እንጂ ገቢ ገና አላስገባም ታኩሬ ትንሿ ታኩሬ ማለት ወጪ ነው ያወጣው። ይሮ አንደርስታንድ አበሻ የሚመስለው በቃ ሀብታም ሆነ ይላል ልጁ። ወጪ ነው ያወጣው። ዕዳ ላይ ነው ያለው። ጠይቁት ታኩሬ፣ ዕዳ ላይ ናት ገና። ቢዝነስ ስትከፍት ወጪ እንጂ ገቢ የለም። ይሄን አብዛኛው አበሻ አቅም ምን የመሰለ ድንጋዮ ስለሆንን አይገባ እኔ ቢዝነስ ላይ የሆቴ በሙሉ የኖርኩ በቢዝነስ ወጪ እንጂ ገቢ አይደለም የሆነ ኦፕኒንግ አለ የሆነ ነገር ከፍቼ ያለው ስትል ዕዳ አለብኝ ማለት ነው። ከዛ በኋላ ጥሩ ታይም የሚመጣ ገቢው ከዛ በኋላ እንትን ብሎ የሚመጣ ገቢ ነው እንጂ ታኩሬን ብትጠይቋት አሁን ገንዘብ የላትም። እሱ ብትሰጡት ደስ ይለዋል። ያንን ነገር ለመክፈት ብዙ ወጪ ነው ያወጣው፣ እና አበሻዬን አይረዳ። አሁን ለምሳሌ ዘፋኝ ዘፈኑን ዘፈነ ሲባል አንድ ሲዲ ያወጣ ሲባል ወይም አንድ ሲንግል ለቀቀ ወጪ ነው እንጂ ገቢ የለው። ሲለቀው ለዘፋ ለክሌ፣ ለግጥሙ፣ ለገጣሚው፣ ለሙዚቃ አቀናባሪው፣ ለቪዲዮ ክሊፑ፣ ለምን የሚለቀው በጣም ብዙ ብር ነው። ከዛ በኋላ ከቪዲዮ የሚከፈለው ነው ያለው። ስለዚህ ወጪ ነው መጀመሪያ የሚወጣው እንጂ ገቢ አይመጣም። መጀመሪያ ገቢ የሚባል የለም፣ ኢንዱስትሪ ወይ መጀመሪያ ገቢ የለም። ስለዚህ አብዛኛው የማይረዳው ሀበሻ ያ ነው። ብዙ ጊዜ የሚወድቅበትም አበሻ በዛ ነው። ወይኔ እንትን አኮ እንትን ከፈተ ማለት እዳ ስንት ነው እዳ ብላችሁ ጠይቁት። ታኩሬ አሁን እዳ ላይ ናት። ታኩሬ እየሰራ ለመለወጥ ነው። እዳ ነው። የሆነ ነገር ስትከፍቱ መና ከዜሮ ነው የምትነሱት ከዜሮ ከአሜሪካ ኢትዮጵያ ስትሄድ ከዜሮ ነው የምትነሳው። ምክንያቱም ያለህን ገንዘብ ጽድት አድርገ ነው የምትመጣው። እንደው እንደ ጓደኛ ፍራውልን ዱባይ እየሄደ ጊዜ ስንታው ወጪ አወጣ ብትለው ይደነግጣል። በወጣችሁ ቁጥር ለቫኬሽን፣ ለሆነ ነገር ወጪያችሁ ድራሹን ቫኬሽን ላይ ነኝ የሚል አስተሳሰብ ስላለ በደስታ ነው የምታወጡት አይታወቃችሁ ቫኬሽን ዋልኮ መለስ ስብለ እቤት ስትገባ ቆሌ ግፍፍ ብሎ ቁጭ ነው የሚለው ግፍፍ። ስለዚህ ብዙ ጊዜ ገንዘብ አክባሪውን ይወዳል ቆሌ ነው የሚገቡ። ማናችሁም ቫኬሽን ሄዳችሁ ልክ ቤት ስትገቡ ያላችሁን ስሜት ዘግቡኝ። ቫኬሽኗ ትጥማለች ወጭ አይታወቅህም። መዝናናት ላይ ነው፣ ፉን ፉን ነው ያዙ ይልቀቁኝ ነው። ከች ቋይቋ ጨርሻት፣ ጨርሻት አሉ እንገናኛለን ይላል። ልክ ቤት ስትገባ ስትረሱ ይጀምራል። ለምን መታሰብ አለበት መታሰብ አለበት? በተለይ አበሻ ገና ብር ሲይዝ ውጭ ውድ ብላ ብላ ብላ የሚለው መንፈስ አለው። መንፈስ አለሁ ውጭ ብላ ገንዘብ ኪስ ውስጥ አለ ብላ አጥፋው፣ አጥፋው የሚል መንፈስ አለው አበሻ። ይህ ከዚህ ብላ ተጫወት እንትናንም አጫውታት እንትናንም ጋብዞ ሹሉቃንም ጋብዞ የሚል መንፈስ አለ። የአበሻ መንፈስ፣ የአበሻ ክፉ መንፈስ። እንትናንም ጋብዞ፣ እንትናንም ጋብዛት፣ እንትና ትዛ አይለም እንትናን ስንትን በለው የሀበሻ መንፈስ ነው ይሄ። አይደለም? የሀበሻ መንፈስ ነው ዛት ቢገስ ፕሮብለም። አበሻ ያለው ይኸው እዚህ ጋ እኔ እኔ እኔ ይሉኛል። እዚህ ጋ እውነቱን ነው የምነግራችሁ። ስለዚህ አበሻው ትልቁ ትልቁ ችግር ይሄ ነው። ገንዘቡን አያቀብም። በተለይ አበሻ የተሸወደው ሌላው በብራንድ ነው። ጥቁር ጥቁር የተባለ በብራንድ አፈር ከድም የሚበላ ማህበረሰብ ነው። የነጭ ፋሽን ለባሾች አታዩ፣ እነንትን አካያችሁ፣ እራሳቸው የሚሸጡትን ነው የሚለብሱት። ኪም ከርዳሽን አረቦች ናቸው፣ ፐርዣን ናቸው። እራሳቸው የሚሸጡትን ዶልቼ ገባና ምናምን ምናምን የራሳቸው ሪሌትድ የሆኑትን ነው የሚገዙት። እሱንም በነፃ ነው የሚለብሱት ፕሮሞት አድርገው። ሜካፕ የራሳቸውን ፕሮዳክት ነው የሚቀቡት። ቡዳ ናቸው ተግባባ። ቡ ጎበቶች ናቸው፣ አሉል እንጂ የእኛዎቹ የእኛዎቹ አሉል እንጂ። ወይኔ ወይኔ ወይኔ ወይኔ፣ ይህን ሁማን ራይተሽዋል። ወይኔ እንዴት እንደወደድኩት ወይኔ፣ ትላለች ምን አግኝተው ነው ብዬ ሳስ እስቲ ይሁን፣ የጸጉር ልብስ አለ እኮ እናንተ ትቀልዳላችሁ። የጸጉር ልብስ የሁሉ ነገር ልብስ አለ እና በማስተዋል ቢሆን ደስ ይለኛል። ጭቡቴ፣ ሁሉ ነገር በማስተዋል ቢሆን ደስ ይለኛል። ሻ ብዙ ብር ሀይፋ ውዴ ብዙ ብር በማውጣት ሀብታም የሚያስብል የሚመስለው ምርጥ ደስ የምንል ጥበበኞች ነው። ጥበበኞች ብራንድ ስለለበሰ ሌላት ዓለም ላይ ያለ የሚመስለው እንደ ጥቁር አታመጣ ጥቁር ስለ አበሻንም ነው። ያው ብራንድ ከለበሰ በቃ ታምረኛ ሰው የሆነ የሚመስለው እንደ አበሻ ታመጣ። ኢትዮጵያ ላይ ካያችሁ በተለይ የኢትዮጵያ ኮምፒቲሽኑ የሀብታሞቹ ኮምፒቲሽን ሲነገር በጣም ነው የደነቀኝ። በፊት የዩኒቨርሲቲ ኢትዮጵያ እንደገባ ሲያደርጋቸው የነበረው ነገር ነው። ሲገባ በቃ እንደዚህ ነው ቻፓ ስለነበረው ምናምን ምናምን፣ አሁንም አለው ግን በዛ ጊዜ ገና አዲስ እንደነበረ የእሱ ነው አለ የተባለ ለአንድ ኩርዘር ያለው ኢትዮጵያ ላይ ቲንትድ የሆነ የሚያምር ነገር ቤቱም የእሱ ያምራል፣ ምናምን ብቻ አለ አለ ነው ሲነግረኝ። የማታ ህይወት ለብቻ ላከር አለ አለ። መጠጥ ትገዛለ፣ ባትል ትገዛለ፣ ይቀመጥላል ለእሱ ለባትሉ፣ ላከር አለው፣ ለላከሩ ትከፍላለህ ሰላሳ ሺህ ብር አርባ ሺህ ብር ትከፍላለህ በወር ለእሱ ብቻ የመኪና ቪ አይ ፒ ፓርኪንግ አለ አለ ለእሱ የሆነ ሌላ ሀምሳ ሺህ ምናምን ትከፍላለህ አለ ለምትቀመጥበት ቪ አይ ፒ አለ አለ ኤቭሪ ዴይ እዛ በመጣ ቁጥር የምትቀመጥበት ማንም የማይቀመጥበት ብለህ የምታስይዘው በዛ ቀን አለ የማታ ህይወት ብቻ አለ። ገና እንደሄድኩ ወደ ሁለት መቶ ሺህ ብር ቦርታውታለ በፊት አሁን አይደለም። አወራችሁ አምቶ ግን ቴን ይርስ እንቀው አሁን ኢሚሊየን ስለ ያለው ሱ ይሄን በማድረግ ሀብታም ለመባል የሚፈልግ አበሻ አለ። ይሄን በማድረግ ብቻ ኢማጂን። ባልባል ቢቀርስ ምንድን ነው ጥቅም? ባልባል ቢቀርስ ሻት አላ ብራለን ብለው እንትና አንዴ እንትና ሲያወራ ሰማሁት። ናሆ ናሁን መሰለኝ ባልሳሳት፣ አንድ ነጥብ ሁለት ሚሊዮን መጠጥ አላል። የአንድ ነጥብ ሁለት ሚሊዮን መጠጥ ኢትዮጵያ ውስጥ አለ። የሁለት ሚሊዮን መጠጥ ኢትዮጵያ ውስጥ አላል። ምን ያልኩታል። የሁለት ሚሊዮን ብር ዝም ብለህ አንድ ኮንዶሚኒየም ማለት ነው። አንድ ኩልም ኮንዶሚኒየም ልጠጣ በዚህ ደረጃ ሰው ኮምፕቲሽን ላይ ነው ያለው። ኮንዶሚኒየም እየጠጣ አባቴ፣ ይሄ ማይምነት ነው። ግደለኝን መቤቴ፣ ምስክሬ ህይወቴ ያልፋል። ዚሊየን ዳለርስ ቢኖረ የሁለት ሚሊዮን ብር አልጠጣም፣ ብጋበዝ አልጠጣም፣ ብጋበዝ እና ምንድን ነው አበሻ በጣም በጣም በጣም በጣም ማንነቱን የሚረሳ ብዙ ብዙ ብዙ አበሻ ነው የምታገኘው። እግዚአብሔርን አያመሰግንበትም በገንዘቡ። አሁን እኔ በሀበሻ በልዩ ማየው መቅዶኒያ ዶክተር ቢኒያም እኔ ከኛ እንዴት እንደተፈጠረው ላይ ደንቀኛል። ዶክተር ቢኒያም ከአበሻ እንዴት ተፈጠረ የሚል እንዴት ከኛ ዴኒው ቢጣራ አበሻ አይመስለኝም። መስሉ ዴኒው ቢጣራልኝ የአበሽነት ያለው አይመስለኝም። ምክንያቱም በዛ ደረጃ ደግነት፣ በዛ ደረጃ ራሱን ጥሎ ሌላውን የሚያነሳ አሁን ሲረመ ያሁን ከዚህ ሀገር ሄዶ ያሁን ከአሜሪካ ሄዶ ነው እንዱ አብዛኛው የሚያደረጋ፣ አበሻው ላይ አክቶ ነው የሚመጣው ዲያስፖራ ሲባል፣ በፊት የነበራዩ ሙድ አስታውሳለሁ። በፊት የነበሩ እኛ በነበርንበት ጊዜ እኔ በሚሄድበት ጊዜ በፊት ሀይላንዱ ውሃ ይዞ፣ የሀይላንዱ አይለቃትም ውሃዋን እሷን ይዞ ወክ የሚያደርግ ነው ዲያስፖራ። ያውቃሉ፣ ዲያስፖራነቱ እንዲታወቅለት የማያደርገው የማያደርገው ጥረት የለም። እሱንም ያው ሴቶች እንዲመጡ ነው፣ ሌላ ታሪክ የለውም። ጢም መላጫ ይሆናል፣ በኃይለኛ እንትን በኃይለኛ በጣም ፀሐይ ሆኖ ሃይላንዱ ሞቋል፣ እጁ ላይ ይዞት ይሽከረከራል። አሁን ውሃ በእጅ ይዘ መዞር ፋሽን አድርጎ አሜሪካን ሀገር ውሃ በእጁ ይዘው የሚዞር ሰው ገጥመ ታቃ አሜሪካን ሀገር እንግዲህ ሃይላንድ ውሃ ይዞ የሚሽከረከር አታይም። ዩኒቨርሲቲ ኢትዮጵያ ሲሆን ግን ለመታወቅ መታወቂያው ሃይላንድ ውሃ ይዞ መሽከርከር ሰገጥ እና ይገርመኛል። እዚህ ተናግሮት የማያውቀውን እንግሊዝኛ ኢዝወዝ ይጨምራል። ኢትዮጵያ ላይ ኢዝወዝ ሄ ሀይዶን ወዝ ገመና ይቺን ነው የሚለው ወዘል ማይ ይቺን ይላታል። ታልቃለች። ጠላታችሁን ልቅ ይበል ደግሞ አለች። ኮፍያዎች አሉ እኔ መላጣ ስለነበርኩ ነው። አሉ ኮፍያዎች፣ ኒውዮርክ የሚል ካሊ የሚል ምናምን ኬፖች አሉ። የክት የክት ኬፖች እዚህ እኮ አይገዛትም። አደረገው እመቤቴ። እኔ ውድ ውድ ኮፍያዎች ነበሩኝ በመላጣው ዘመን። እሱን አድርጉ ይሄዳሉ እዛ ምናምን ለመታየት ወይ ያዞሯታል። ብቻ የሚሰራቸውን ነው የሚያሳጣቸው። ከአሜሪካ ነው የመጣው ለመባል እኔ ፓስፖርት ይዞ የሚሄድ አቃል ማለት በቺሱ ያስበላል እኮ ከአሜሪካ መምጣት ከታወቀ እጭድ ነው የሚያደርጉ። እኮ ምን ያህል ሰገጤ መሆኑን የምታውቀው ለዛ ግደለኝ። ከአሜሪካ መምጣትን ሲያቁ ይ እነን ብላው ነው ከች የሚሉት። ሌላ ማን ከች ይላል? ሾፍ በጣም አለ ኢትዮጵያ ላይ። ከአሜሪካ ሲሄድ መድረሰ ገጤ ከዚህ የሚሄደው ሾፍ ግድለኝ በስማ ከካናዳ ከአውሮፓ እንኳን ጭስታ ስለሆናችሁ ችግር የለውም። ከአውሮፓ ስትሄዱ አቴንሽን የሚሰጣቸው የለም። ክፉ ነው አበሻ ክፉ ነው። ከአውሮፓ ስትሄዱ ከአረብ ሀገር የሚሄዱት ይሻላሉ፣ እመቤቴ ከአረብ ሀገር የሚሄዱ ቺቆቹ ቻፕ አላቸው አውሮፓ ከሚሄዱት። ምክንያቱም አውሮፓ ያው ደቻሳ ነው የሚያበሏቸው ሌላ ነገር የለምና፣ አስቸጋሪ ነው አውሮፓ። ስለዚህ ወፍ የለም አውሮፓ፣ አውሮፓ አይሰሙም። ከደቡብ አፍሪካ የሚሄዱትን ቻፓ አላቸው። አሜሪካ ቻፓ አለ፣ ካናዳ ቻፓ አለ። ዩሮፕ ነኝ ስትል የሚሰማው ሌል እና ቆይ መጣው ብሎ ተነስቶ ነው የሚሄደው ከአውሮፓ ነኝ ስትለው ጥሎ ነው የሚሄደው። እመቤት ግን አብሮ እንኳን አይቀመጥም። ሊፈልጠኝ ነው የመጣው ነው ከአውሮፓ ስትሄድ፣ ኧረ ሊፈልጠኝ ነው። ምክንያቱም በእንትና ማየት ትችላለህ። በማን ነው ስሙ ህብረት ባንክ ህብረት ቆባ ከዛን ሄደችው አይደለ፣ አንድ ብር ይዛን ሄደች። ህብረት አንድ ብር ህብረት ባንክ አራት መቶ ፓውንድ ተጠራቀመላት በጎፈንድ እሱን ይዛን ሄደችው። ወፍ የለም ብር የሆኑ ቄስ ላይ በተነችባቸው ሁለት መቶ ብር የሆኑ ሽማግሌ ላይ ቄስ ላይ በተናባቸው እሷን ሁለት መቶ ብር መታቸው በዚዜ ስለዚህ እኔ በደንብ ምል ምንድን ነው ከአሜሪካ ስትሄዱ ዶን ሾፍ ለምን ምንም ጥቅም የለውም ምንም ትበላል ሸውፍ ካደረግ ትበላል። ዲካሚ ደግሞ ያራዳ ልጆች ናቸው የሸገር ልጆች መገንጠል ይችላሉ። ሴቶችም ሆነ ወንዶቹ ገንጣይ ናቸው። ይሄ ብሩክ አሜሪካ መታሻንጅ አራዳ ልጅ ብላ ምን ስትባል ሞቅ ሞቅልና ነፍሴን አታውቀውም። እንዲህ ነው የሚያደርጉ ወስደው ያ። ስለዚህ ባይታወቅ ደስ ይለኛል። ባይታወቅ ደስ ይለኛል። ምክንያቱም ጥቅም የለውም። ገንዘብን ልትበላለህ እንጂ ምንም አጣረግ። እዚህ ሀገር ደግሞ ዝም ብለሻም የምታመጣው ሳይሆን ስንት አመት አፈር ከድሜ የበላውን በአስር አመት አምስት ሺህ ዶላር ይዘህ ሄደህ አክተህ ነው የምትመጣው። ስለዚህ አትሽወድ፣ አትሽወድ ለማለት ፈልጌ ነው። ራሳችሁን አትሸውዱ፣ ራሳችሁን አታታሉ። መደሰት አለብን ሀንድርድ ፐርሴንት

ታክሲ ውስጥ መሳቂያ ሊሆነው አንዳንዴ ስታክቱ ለጌታም ጌታ አለ። ድራሹን አጠፋሁበት። ድራሹ ልክ ሌላ ሰው አቴንሽን እንዲሰጣቸው የሚያደርግዋት አክት ያስቀኛል። አቴንሽን ፍለጋ ለምን በጣም በሚያሳዝን ሁኔታ አሜሪካን ሀገር የአበሻውን አቴንሽን ተሰጥቶ ታያቀ በጣም የሚያሳዝን አበሻውንድ አሜሪካ ሀገር አብዛኛው አቴንሽን አልተሰጠውም። ለምን? ቋንቋ ስለማይችል። በሳው ለምን? ቋንቋ ከቻል ከዚህ ሀገር የማያጅን ጥቁር ሆነ ስራ ምትሰራ ገንዘብ ያለ የራስ መኪና ያለ በብዛት የለማ ጥቁር ሆነ የራሱ መኪና ያለው በጣም ጥቂት ነው የምታገኙት የራስ መኪና ያለ ይህ ጥቁር ሆኖ የራሱ መኪና ያለው የጨረጨሰ ምናምን መኪና ነው ያለው። የራሱ መኪና ያለው የራሱ አፓርትመንት ያለው የሚኖርበት የራሱን ቢል የሚከፍል በጣም ጥቂት ነው። ኢማጂን ጥቁር ሆነ ቋንቋ ከቻል ከዚያ አገር ላይ ንጉስ ነው። የራስ ስራ ያለ የራስ ነገር ያለ ንጉስ ነው። እዚያ አገር ደስ ብሏቸው ነው ማንኛውም ዜጋ የሚያወሯቸው ከህንድ እስከ ብድ ማጫወት ይችላል። ደረትህን ነፍተ ማለት ስለሌለ ያ ኢትዮጵያ ሄዶ ነው ስትረሱን የሚያወጣው። በምን በገንዘቡ ኃይል ብቻ፣ በገንዘቡ ኃይል ብቻ። ኢትዮጵያ ሲሄድ ያው ነው። ለቻይና ትዳር እየመሰረቱ ነው። ለልጄ ስንት ብር ለቤተሰብ ትሰጣላችሁ? አስር ሺ ብር ነው ሀያ ሺ ብር ተብለ ተደራድረ የምታገባበት ሀገር ነው። ከችግሩ አንጻር ችግር ከሌለባት አበሻ ሴት ዞር ብላ ታይ ችግር ከሌለባት ሀበሻ ሴት በአናት ተተከላለች። አታ ተግባባ። ይሄ ነው ብዙ ጊዜ ሀበሻውን እየጎዳ ያሉ አትሽ ወዱ ያ ኢትዮጵያ ላይ ገንዘብ የለም። ስለዚህ ከአሜሪካ የሚሄዱ ከካናዳ የሚሄዱ ከሳውዝ አፍሪካ ሶስቱ ሀገሮች እና ከአረብ ሀገር የዱባይ ጋርዶች ምናምን ከሄዱ አሪፍ ተጋማኒ። ከኢሮፕ ከአውሮፓ ወፍ የለም ወፍ ይቆመች። ኦ የስ ከአውሮፓ ወፌ የቆመች። ምክንያቱም ተስፋ ያደርጌን መጠየቅ ትችላለ። ከአውሮፓ መሮጥ ኢትዮጵያ ነው የገባው። ያውም የአረብ ሀገር ቺኮች ሊያጸዳቸው ለአረብ ሀገር የመስራች እንደመጣችሁ ለአስር ቀን እኛ ጋር ትቀመጣላችሁ የብድር አገልግሎት እናመቻችላቸዋለን ምንም ችግር የለም እንዳታስቡ፣ ተብለ ያጭሏቸዋል። ሰው እና ምንም ልዩነት የለውም። አውሮፓ እንደው ለመኖር ለራስ መኖር ይቻላል። አውሮፓ ስትኖሩ ከራሳችሁ የበለጠ ገንዘብ መስራታቸው ምክንያቱም እንትናን መጠየቅ ይቻላል። ወንድማችን ዞላ ፋርማሲ ነው የተናገረው። ዞላ ፋርማሲ ሄጋር ፕሮፌሽናል ጃ ፕሮፌሽናል ፋርማሲስት ነው። ጥሩ የሚከፈለው እሱ ነው። አውሮፓ ላይ ተግባባል። ጥሩ የሚከፈለው ወንድማችን ነው። ይነገረል። በጣም አርድነዋል። ስለዚህ አብዛኛው አርባ አውሮፓ ያሉት ምንድን ነው የሚሰሩት? እርዳታ ስራ ነው የሚሰሩት። አበሻውን አበሻውን ያጸዱታል፣ ቻፓውን ያጸዱታል፣ አበሻውን በእርዳታ ስራ ማለት ነው። እና ያሳዝነኛል። እርዳታ ስራ አብዛኛው የሚሰሩት አውሮፓ የሚኖሩ ናቸው። በእርዳታ ስራ የተጠመዱት ለምን? ቻፓ የለም ይበላል። ያ ፖለቲካ ከሸፈብ፣ ቀላል ከሸፈብኝ ጀለሴ እንዴት አይከሸፍብኝ? ሀገሪቷ ከሽፎባታል። እንኳን እኔ ማን አለ ፈታ መልበት ማን ፈታ መልበት ማን ሰው አለ እዛ

እኔ አታለቃቁኝ። ጥሩ ሆነ። ከነ ቤተሰብ ለስ ለብቻ ነው ወይስ ከቤተሰብ ጋር ሚኪ አስክ ሚ ዲፐንድስ ኦን ሀው ዩ ዱ ወ ዲፐንድ እንደ ወጪና ገቢ ነው። ገኒኖ ዜኖ ቀ ሀው ዩ ዱ ሁሉ ሰላም ለቤተሰብ ነው ወይስ ለብቻ? ኢንዲፐንዲስንዝ ኦን ስቴት አንዳንድ ስቴት አሁን ኒውዮርክ ብትሄድ አስር ሺ ተራ ገንዘብ ነው። አስር ሺህ ዳለር በወር በጣም ተራብር ነው። በኢትዮጵያ እንዳታባዙት። ያሬዳው እንደነች ሰላም ነው አባ አሁን አስር ሺ ኒውዮርክ ላይ በጣም ተራብር ነው። ሳንፍራንሲስኮ ፍራንሲስኮ አስር ሺ ዳለር ሜክ ብታረግ፣ ሳኖዜ ላይ አስር ሺ ዳለር ሜክ ብታረግ፣ ተራብር ተራ ገንዘብ አይበቃል። ቤት ኪራዩ ሞርጌጁ ምኑ፣ ምኑ፣ ምኑ ምንም አይበቃል። እንደ ስቴቱ ይለያያል። ስለዚህ ዲፔንድስ ኦን ስቴትስ ኦኬ ግት ነው ኦ ታንክ ዩ ገኒሻ ዊገረ ታክ ሺዝ ፋሚሊ ዘ ያ ያ አላስካ፣ አላስካ እንዲያውም የሚሰሩ ሳኖዜ እየኖሩ አላስካ የሚኖሩ ጓደኞች ነበሩ። ምንድነው የሚያደርጉት አላስካ? አሳ ማጥመድ ነው። ስድስት ወር እዛ ይፈልጓቸዋል። አሁን ኒውዮርክ የእንትና ኒውዮርክ ነው የሚኖረው በብዛት። አሁን ከኒውዮርክ እየወጣ ነው። ላውጋው፣ አስር ሺ ዶላር ገንዘብ አይደለም፣ ለኒውዮርክ አይሆንም። እና አላስካ ስድስት ወር ይቀምጣሉ፣ አሳ ያጠምዳሉ፣ እዛ ይመገባሉ፣ እዛ ይኖራሉ። በቃ እዛው ነው የሚኖሩት። ስድስት ወር ደግሞ ያመጧቸዋል። ስድስት ወር ቫኬሽን አላቸው። ስድስት ወር በቃ ሀይለኛ ቻፓ ነበር የሚሰሩት። ከዛ ሲመለሱ እዚህ ደግሞ ሳኖዜ የራሳቸውን ስራ ይሰራሉ። ጎበዝ ልጆች ነበሩ። አላስካ በጣም ብርድ ነው፣ በጣም በረዶ ሀገር ነው። አሳ ነው የሚያጠምዱት። አሳ ሲያጠምዱ እዛው ሲበሉ ምን ሲሉ ይኖራሉ ስድስት ወር ከዛ ይመጣሉ። እንደዚህ የሚያደርጉ የተወሰኑ የሳኖዜ ልጆች ነበሩ። ጎበዝ ልጆች ጥሩ ሳንቲም ያዙ፣ ከዛ የራሳቸውን ቢዝነስ ምናን ከፍተው የተቀየሩ ልጆች አሉ። አንዳንዱ ደግሞ ስድስት ወር እዛ፣ ስድስት ወር ኢትዮጵያ ይዝናና ነበር ያ